የመክሊቱ ቁጥር የመክሊቱ አይነት የተለያየ ሊሆን ይችላል እንጂ እግዚአብሔር ለሁሉ ስጦታ ሰጥቷል። ለእያንዳንዳችን ታማኝ አገልጋይ ጌታውን የሚያስደስት ነው። ታማኝ አገልጋይ የሚያተርፍ ነው። ሌሎችን የሚያተርፍ ነው። ታማኝ አገልጋይ እግዚአብሔርን የሚያስደስት ነው። ታማኝ አገልጋይ የእግዚአብሔርን ትዕዛዝ የሚጠብቅ ነው። ታማኝ አገልጋይ ቅዱስ ሥጋውን ክቡር ደሙን የሚበላ የሚጠጣ ነው። ታማኝ አገልጋይ ጋር መምረንሳ የሚኖረው ሰው ነው። ታማኝ አገልጋይ ለእግዚአብሔር የሚመችል ሁለቱ የቄሱ ወይም ደግሞ የቀሳውስቱ መክሊት ማጥመቅና ማቁረብ መሰረታዊ መክሊታቸው ማለት፣ የዲያቆኑ አንድ መክሊት ተራአዶ ወይም ደግሞ መታዘዝ ቄሱን ካህኑን ማገልገል አቲድ አሃቲ ድንግል በስመ አብ በወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የክርስቶስ ቤተሰቦች የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም ያስራት ያደራ ልጆች የቅዱሳን ሁሉ ወዳጆች ወደደን በቅዱስ እግዚአብሔር አምላካችን ፍጹም ሰላም እንደምንዋላችሁ እንደምንከረማችሁ፣ ቸርነቱ ብዙ የሆነ እግዚአብሔር አምላካችን ጠብቆ እስከዚህ ሰዓት ስላደረሰን ክብር ምስጋና ለእርሱ ይሁን። እግዚአብሔር አምላካችን ወዶ እና ፈቅዶ የዐቢይ ጾም ስድስተኛ ሳምንት ላይ ደርሰናል። ይሄም ሳምንት ገብርኄር ይባላል። ገብርኄር ማለት ታማኝ አገልጋይ ማለት ነው። ታሪኩ በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ጀምሮ ተመዝግቦ የምናገኘው ታሪክ ነው። ከዚህ ጋር ተያይዞ እንግዲህ ታሪኩ አንድ ባለጸጋ ባለ ሀብት ወደ ሩቅ ሀገር መሄድ ይፈልግና አገልጋዮቹን ወይም ደግሞ ባሪያዎቹን ጠርቶ እንካችሁ በዚህ በሰጠኋችሁ ወርቅ ወይም ደግሞ መክሊት አትረፋችሁ ነግዳችሁ ጠብቁ ይብሏቸው ይሄዳል። ለአንዱ እንደ አቅሙ አምስት መክሊት፣ ለአንዱ እንደ አቅሙ ሁለት መክሊት፣ ለአንዱ እንደ አቅሙ ደግሞ አንድ መክሊት ይሰጣቸውና ይሄዳል። ከዚህ በኋላ አምስት የተሰጠው ባለመክሊት አስር አድርጎ ጌታውን ይጠብቃል። ሁለት የተሰጠው በእጥፉ አትርፉ አራት አድርጎ ይጠብቃል። አንድ የተሰጠው ግን ወስዶ ቆፍሮ ይቀብራታል ማለት ነው። በዚህ ጊዜ ጌታው የመምጫው ጊዜ ደርሶ የሰጣቸውን መክሊት ከነትርፉ ይጠይቃቸዋል ማለት ነው። ስለዚህ ይሄ ጌታ ያደረገው ምንድን ነው? መጀመሪያ ሰጥቷቸዋል። በሰጣቸው ደግሞ ትርፍን ይፈልጋል። ምክንያቱም ባለሀብት ነው፣ ባለጸጋ ነው። ለዚህ በሰጣቸው ወርቅ ወይም ደግሞ በሰጣቸው መክሊት ምን ያህል አትርፈዋል የሚለውን ማወቅ ይፈልጋል። ጌታ ነው አገልጋዮቹን እንደዛ ብሎ ይጠይቃቸዋል ማለት ነው። በዚህ ጊዜ አምስት የተሰጠው ይኸው ጌታ አንተ የሰጠኝ አምስት ነው፣ እኔ ግን በእጥፉ አስር አድርጌ መክሊትን እንከራ የሰጠኝ መክሊት ይኸው ብሎ ያስረክባል። ሁለት የተሰጠው ደግሞ እንደዚሁ በእጥፉ አትርፎ አራት አድርጎ ይሰጣል። እንግዲህ አምስት የተሰጠው ባለመክሊት እጥፍ አድርጎ አስር አድርጎ ጌታ ሆይ አምስት መክሊት ሰጠኸኝ ነበረ፣ እነሆ አስር አድርጌ አቅረብ ያለሁኝ ብሎ ይሰጣል ለጌታው ማለት። ጌታውም መልካም አደረክ፣ አንተ በጎ ታማኝ ባሪያ አገልጋይ በጥቂቱ ታምናሃልና በብዙ እሾመሃለሁ፣ ወደ ደስታ ግባ፣ ወደ ጌታ ደስታ ግባ አለው ማለት። በተመሳሳይ ሁለት የተሰጠውም እንደዚሁ በእጥፍ አትርፎ ጌታዊ ሁለት ሰጠኸኝ ነበረ አራት አድርጌ መልሼልሃለሁ ይሄው ብሎ ይሰጣል ማለት ነው። መልካም አደረግ አንተ በጎ ታማኝ አገልጋይ ባሪያ በጥቂቱ ታምናሃልና በብዙ ሾመሃለሁ ብሎ መክሊቱን ይቀበለዋል ማለት ነው። ይሄ አንድ መክሊት የተሰጠው የት አለ ትርፍ ተብሎ ሲጠየቅ የመለሰው መልስ ምንድን ነው? ጌታ አንተ ካልዘራህበት የምታጭል ካልበተንክበት የምትሰበስብ ክፉና ጨካኝ መሆንን ስላወቅኩኝ ፈርቼ በምድር ውስጥ ቆፍሬ ይቀበርኩታል። ጌታውም አንተ ክፉ ሰነፍ አገልጋይ ባሪያ፣ እኔ ካልዘራሁበት የማጨል ካልበተንኩበት የምሰበስብ ነኝን? ገንዘቤ ለለዋጮች በሰጠህ ነበረ፣ እኔም ትርፉን መጥቼ በወሰድኩ ነበረ። ይህንን አላደረግክም፣ በጥቂቱ አልታመንክም፣ በብዙ አትሾምም። ስለዚህ አንተ የያዝከውን መክሊት ማትረፍ ትችል ነበረ። ስለዚህ በሉ ሂዱና አንዱን መክሊት ነጥቃችሁ አስር ላለው ስጡት፣ ላለው ይጨመረለታል። እሱ ግን ወደ ውጭ አውጡትና ለቅሶ፣ ፉጨት፣ ዋይታ ወዳለበት ወደዚያ ወደዚህ ጣሉት ብሎ ይሄ ጌታ ያላተረፈው መክሊቱን በአግባቡ ያልተጠቀመውን ወደ ውጭ እንዳስወጣው ታሪኩን እንመለከታለን። ይህ እዚህ ላይ እንደምንመለከተው ሶስት ሰዎችን ማየት እንችላለን፣ ወይ ደግሞ ሶስት አካላትን ሶስት ነገሮችን መመልከት እንችላለን። የመጀመሪያው ጌታው ነው። ጌታው ፍርዱ እውነተኛ ወይም ደግሞ በእውነት ላይ የተመሰረተ ነው የጌታው ፍርድ። ምክንያቱም ባለጸጋ ነው። የሰጣቸው ወርቅ አለ ማትረፍ አለባቸው። አትርፈው ያልመጡትን ደግሞ ታማኝ እንዳልሆኑ መሰከረላቸው። ሁለተኛ የምንመለከተው በጎ አገልጋዮችን ሁለቱ ባለመክሊቶች አምስት የተሰጠው እና ሁለት የተሰጠው በጎ ታማኝ ብሎ ጌታው የመሰከረላቸው ሁለት አገልጋዮች እንመለከታለን። እነዚህ ጉዳዩ የመክሊት ጉዳይ አይደለም፣ የቁጥር ጉዳይ አይደለም። ለአንዱ አምስት ስለተሰጠ ለአንዱ ሁለት አሊያም አንድ ስለተሰጠ ሳይሆን በተሰጣቸው መክሊት ምን ያህል አትርፈዋል የሚለው ነው። እነዚህ በጎ ታማኝ አገልጋዮች ናቸው። አንድ የተሰጠውም ተጨማሪ አንድ አትርፎ ቢሆን ተመሳሳይ የጌታ ውሳኔ ያገኝ ነበር። የጌታውን ውሳኔ ታማኝ የሚል ስያሜ ይሰጠው ነበር። የቁጥር ጉዳይ አይደለም። በተሰጠቻቸው መክሊት በተሰጠቻቸው ስጦታ ያችን አትርፈው ለጌታው መመለሳቸው ነው መታየት ያለበት ማለት ነው። ለዚህ ሁለቱ ሁለተኛው አገልጋዮችን ነው ምንመለከተው። እዚህ ላይ ሁለቱን አገልጋዮች ሌላው ሰነፉን አገልጋይ ነው ሀኬተኛ የተባለውን ነው። ይህ ሰው አንደኛ አለመታዘዙ ወይም ደግሞ ቸልተኝነቱ፣ ጌታው ያለው ሂደህ አትርፍ፣ አንድ ሰጥቻለሁ አትርፍ፣ ትርፉን መጥቼ እወስዳለሁ ነው ያለው። እርሱ ግን ያለ የጌታውን ትእዛዝ አልተቀበለም። ቸልተኛ ሆኖ ወስዶ በመሬት ውስጥ ቀበረው። ማለት ይህ ሰነፍ አገልጋይ ሁለተኛ አመፅና የሐሰት ንግግርን ተናግሯል ስድብ የሚመስል የአመፅን ቃል፣ የሐሰትን ቃል ጌታው ካልዘራበት የሚያጭድ አይደለም፣ ካልበተንበት የሚሰበስብ አይደለም። ሐሰትን ተናገር ያተረፋችሁትንና የሰጧችሁን ስጡ ነው ያለው። ምክንያቱም አገልጋዮቹ ስለሆኑ ጠየቃቸው ማለት ምን አደረጋችሁ በሰጧችሁ ወርቅ በሰጧችሁ መክሊት ብሎ ጠየቃቸው። እሱ ግን ካልዘራበት የምታጭድ ብሎ የሐሰትን ንግግር ተናገረ ማለት ነው። ሶስተኛ፣ ይሄ ሰነፍ ወይም ደግሞ ሀኬተኛ ባሪያ የተባለው እርሱ መስራት ባይችል እንኳን ሌሎች አትርፈው ነግደው እንደገና ደግሞ አበርክተው ጠብቀው ለውጠው እንዳይጠብቁት ለሌሎች አልሰጥም ይዞ ቀብሮን ያስቀምጠው ሶስት ስህተቶችን ሰርቷል ማለት ነው። እንግዲህ ትርጓሚውን ስንመለከተው ባለ አምስት መክሊት የተባሉት ጳጳሳት ናቸው። ባለ ሁለት መክሊት የተባሉ ቀሳውስት ናቸው። ባለ አንድ መክሊት የተባሉት ዲያቆናት ናቸው። ካህናትን የሚወክሉ ናቸው። ጳጳሳቱ ጳጳሳትን፣ ቀሳውስትን፣ ዲያቆናትን በአንብሮ እድ መሾም ይሄ ሶስቱ መክሊታቸው ነው። ሁለቱ ሃይማኖትን መጠበቅና ሶስተኛው ደግሞ ቡራኬ መስጠት ወይም ደግሞ ማገልገል ሃይማኖትን መጠበቅ ሁለቱ የቄሱ ወይም ደግሞ የቀሳውስቱ መክሊት ማጥመቅና ማቁረብ መሰረታዊ መክሊታቸው ማለት ነው። የዲያቆኑ አንድ መክሊት ተራአዶ ወይም ደግሞ መታዘዝ፣ ቄሱን ካህኑን ማገልገል መታዘዝ፣ መላላክ። ይሄ መክሊቶች ለካህናት በዚህ መሰሜ ይተረጎማል። በጣም ብዙ እንትን ያለ ሌላ፣ ወደኛ ህይወት ስናመጣው ግን እግዚአብሔር ለእያንዳንዳችን የሰጠን መክሊት አለ። የመክሊቱ ቁጥር የመክሊቱ አይነት የተለያየ ሊሆን ይችላል፣ እንጂ እግዚአብሔር ለሁሉ ስጦታ ሰጥቷል፣ ለእያንዳንዳችን። በመሰረቱ የሰው ልጅ የተፈጠረበት ዓላማ ስሙን ለመጥራትና ወይ ደግሞ ለማመስገን እና መንግስቱን ለመውረስ ነው። ስሙን ለመቀደስ፣ ለማመስገን፣ መንግስቱን ለመውረስ ይሄ ብቻ ነው የሰው ልጅ የተፈጠረበት ዓላማ። በዚህ ውስጥ ሐዋርያ ቅዱስ ጳውሎስ እንዳለ ጸጋ ልዩ ልዩ ነው። ለእያንዳንዳችን የተሰጠ የተለያየ ጸጋ ነው። ለአንዱ የማስተማር፣ ለአንዱ የመዘመር፣ ለአንዱ ቁጭ ብሎ የእግዚአብሔርን ቃል የመማር፣ ለአንዱ የቤተ መቅደስን የመጥረግ፣ ለአንዱ ሰዎችን መርዳት እጅግ በጣም ብዙ ስጦታዎች አሉ። ከነዛ ስጦታዎች መካከል ለእኛ የትኛው ነው የሚለውን አንደኛ መለየት ያስፈልጋል። ለሁላችን እግዚአብሔር ስጦታን ስለሰጠ መክሊትን ስለሰጠ በተሰጠን ጸጋ ወይም ደግሞ በተሰጠን ስጦታ በተሰጠን መክሊት ግን ስንቶቻችን ምን አትረፈናል? ምን አትረፈናል? እንደው ሌላውን ተውትና መስማት ለሁላችን የተሰጠ ጸጋ ነው፣ የእግዚአብሔርን ቃል መስማት። ስለዚህ በመስማታችን ምን አትረፈናል? ወይስ መስማት እየቻለን እንዳልሰማን ሆነን መክሊታችንን ቀብረናል? ወይስ ብዙዎቻችን በተሰጠን ጸጋ ሌሎችን አትርፈናል? እግዚአብሔር ለሁሉ ሰው ጸጋን፣ የአገልግሎት ስጦታ፣ መክሊትን ሰጥቷል። ለዛ ነው መተርጉማኑ የዚህን ሰውዬ ታሪክ ወይም የዚህን ባለጸጋ ታሪክ ምሳሌነቱ ለጌታ ነው። እንግዲህ ባለጸጋ ባለሀብት የተባለው ክርስቶስን የሚወክል ወይም ደግሞ እግዚአብሔርን የሚወክል ለእግዚአብሔር ምሳሌ ሆነ ምሳሌ ሆነ። ስለዚህ ባሪያ የተባለን ደግሞ እኛ ነው አገልጋዮቹ፣ ታማኝ አገልጋዮች ሰነፍ አገልጋዮች የተባሉ ደግሞ እንዳሉ ነው ማለት። ወርቅ የተባለው ይሄ ስጦታው ደግሞ ለእያንዳንዳችን የተሰጠ መክሊት ነው። ስለዚህ እግዚአብሔር በሰጠን መክሊት ስንቶቻችን ምን አትርፈናል? እዚህ ከፍ ብሎ ከቁጥር አንድ ጀምሮ ስትመለከቱ በማቴዎስ ወንጌል ምዕራፍ 25 ላይ አስሩ ደናግሎች አሉ። እነዚህ አስር ደናግሎች ሙሽራውን ለመጠበቅ የተዘጋጁ ደናግላን ናቸው። እነዚህ ደናግላን አምስቱ ሰነፎች ናቸው። አምስቱ ደግሞ ብርቶቹ ደናግላን ናቸው። አምስቱ ሴቶች ማለት ነው። እዚህ የሙሽራው መምጣት ዘገየና እንተኛ ብለው ገብተው ይተኛሉ። በዚህ ጊዜ የመምጫው ሰዓት እኩለ ሌሊት ሲደርስ ተነሱና ወታችሁ ተቀበሉ የሚል አዋጅን፣ ጩኸትን ሲሰሙ አስሩም ሴቶች ይነሳሉ። አምስቱ ሴቶች ተዘጋጅተው የሚጠብቁ ናቸው። ሙሽራውን ማለት ነው። ኩራዛቸውን ይዘው፣ ከራቸውን ይዘው፣ ዘይታቸውን፣ መብራታቸውን ይዘው የሚጠብቁ ናቸው። አምስቱ ሰነፎቹ ደግሞ ኩራዛቸውን ይዘዋል። ነገር ግን ምን አልያዙ? ዘይት የላቸው። ስለዚህ ውጡ ተነሱ ሲባል ብርቶቹ ሴቶች ጋር ሰነፎቹ ይሄዱና ዘይታችሁን ስጡን መብራት እናብራበት ወይም ደግሞ ጋዛችሁን የምታበሩበትን ጋዝ ስጡን ብለው ይጠይቃሉ ማለት ስለዚህ ብርቶቹ ሴቶች እኛ ለኛ እንኳን አይበቃም፣ ስለዚህ ወታችሁ ግዙ ይሏቸዋል ማለት ነው። ስለዚህ እነዚያ ሰነፍ ሴቶች ደግሞ ወጥተው እንግዲህ እኩለ ሌሊት ነው እየዞሩ ይጠይቃሉ ለአምባ ወይም ደግሞ ዘይት ፍለጋ ማለት ነው። እዚህ ማግኘት አልቻሉም። ሙሽራው መጣ። አምስቱን ብርቶቹ ደናግላን ሴቶች ጌታቸውን መብራት አብርተው እያጨበጨው ልል እያሉ ተቀበሉት። ሙሽራው ገባ፣ በሩ ተዘጋ። እነዛ ሰነፍ ሴቶች መጡ። አቤቱ አቤቱ አቤቱ እያሉ ተጣሩ፣ ክፈትልን። ሙሽራውም እነሆ አላውቃችሁ እነማን ናቸው፣ አላቸው። እግዚአብሔር ከዚህ ይሰውረን። የተሰጠንን ባለመጠቀማችን ሙሽራው መቼ እንደሚመጣ እናውቅ። ስለዚህ ከመጣ በኋላ ዘይትና ላምባ ፍለጋ መሄዱ ጥቅም የለውም ማለት ነው። ተዘጋጅቶ መጠበቅ የግድ ነው ያስፈልጋል። የተፈጠርንበት ዓላማ እግዚአብሔርን ማገልገልና ተዘጋጅቶ መጠበቅ ነው። እግዚአብሔር ስለሚመጣ ማለት ወደ መንግሥቱ ሊወስደን ስለሚመጣ እንደ ሰነፎቹ አንቀላፍተን እንደ ሰነፎቹ ሳንዘጋጅ ከጠበቅነው በሩን ይዘጋብናል። በር የተባለ የመንግስተ ሰማያት መግቢያ ነው። እዚህ ይሄ ታማኝ የሆኑት አገልጋዮች ወደ ጌታ ደስታ ግቡ ነው የተባለ፣ ያላተረፈው ደግሞ ጩኸት፣ ዋይታ ወዳለበት ወደ ውጭ አውጥታችሁ ጣሉት፣ ወደ ገሃነመ እሳት ጣሉት ነው። እግዚአብሔር ከዚህ ሁላችንን ይሰውራል። እዚህ ታማኝ አገልጋይ ጌታውን የሚያስደስትን ታማኝ አገልጋይ የሚያተርፍን ሌሎችን የሚያተርፍን ታማኝ አገልጋይ እግዚአብሔርን የሚያስደስትን ታማኝ አገልጋይ የእግዚአብሔርን ትእዛዝ የሚጠብቅ ነው። ታማኝ አገልጋይ ቅዱስ ሥጋውን ክቡር ደውን የሚበላ የሚጠጣ ታማኝ አገልጋይ መምህረንሳ የሚኖረው ሰው ነው። ታማኝ አገልጋይ ለእግዚአብሔር የሚመችል ታማኝ አገልጋይ እግዚአብሔርን የሚያከብር ነው። እነዚያ ሁለት ባለመክሊቶች ታማኝ አገልጋይ የተባሉት ጌታቸውን አስደስተዋል። አትርፈው ነው ያመጡት ማለት ነው በተሰጣቸው ጸጋ። ስለዚህ ሁላችንም ይህንን ጊዜ በማሰብ የተሰጠንን ጸጋ ፈልገን ማትረፍ ይጠበቅብናል። ካልሆነ ከንቱ ድካም ነው የሚሆነው፣ ዝም ብሎ መኖር ብቻ ነው የሚሆነው። ማለት መክሊታችን ምንድን ነው ብሎ ፈልጎ እግዚአብሔርን ማስደሰት ጌታችንን ማስደሰት ያስፈልጋል እና ስለ ታማኝ አገልጋዮች የሚነገርበት ወቅት ነው ይሄ ጊዜ እና መታመናችንን ለእግዚአብሔር ደግሞ ማሳየት መቻል አለብን። ይህንንም ደግሞ የምናደርገው በቅድስና ጎዳና በመጓዝ ነው። እኔ አምላካችሁ እግዚአብሔር ቅዱስ ነኝና እናንተም ደግሞ ቅዱሳን ብሎ ክርስቶስ ራሱ ተናግሯል። በቅድስና ጎዳና ሂዱ፣ ተራመዱ ብሎ ማለት ነው። በዚህ የቅድስና ጎዳና ለመሄድ ደግሞ ታማኝ መሆን ያስፈልጋል ማለት ነው። በሃይማኖታችን መታመን፣ በምግባራችን መታመን በትሩፋታችን መታመን የግድ ያስፈልጋል ማለት፣ እግዚአብሔርን ብቻ በማምለክ መታመን መቻል አለብን። ብዙዎቻችን በጉልበት በገንዘብ፣ በሀብት፣ በንብረት፣ በልዩ ልዩ ነገሮች አምልኮታችን ተወስዷል ማለት ነው። እግዚአብሔርን ከማምለክ ይልቅ በሀብት በንብረት የምናመልክ ብዙዎች አለን፣ ሀብትና ንብረትን የምናመልክ ስለዚህ፣ ከዚህ ሁሉ እግዚአብሔርን ለማስደሰት መጣር መቻል አለብን እና መክሊታችንን ጠብቀን ጌታችን እንድናስደስት ቅዱስ እግዚአብሔር ይርዳን። ይቆያል። አሃት ድንግል አሃት ድንግል አሃት ድንግል።